ጠርቷል ፖላንድ ስም ዝርዝር የሀገር ዝርዝር እኔ ማጽፎ ይገነበረ መሰለኝ ብዙ ሀገር ነው የጠራው አረበማኝ ሙን ዘካርያስ ን አምጡት በእናታችሁ ፕሊስ ጋይ ሴታል ዘካርያስ ዊ እንደው ተባረኪ እድሜ እና ና ክፋይንስታለሽ አሜን እናቴ ተሙት ለምን ወረደ ግን ዘካርያስ ኔትወርክ ነው ችግር ላይ ያለው ልጁ ኔትወርክ እንኳን የለውም ስታጣ ኔትወርክ እንኳን ይሸሽካል አባቴ ከሌለት ኔትወርክ ራሱ አይጠጋም እና ዘካሪያስ እሱም ፈጣሪ ተማምኖን የመጣው ፈጣሪ ደግሞ አላሳፈር መልአክ ላከለጤት አለ። ዘካሪያስ ና ግባረ። ዘካሪያስን ፈልጋት ቤተሰብ ይኸው ይኸው፣ አስቀድሚዋን ሰከንድ ኮመንት አግዙኝ፣ ቤተሰብ አግዙኝ። ዘካሪያስን አይቼዋለሁ ኮመንት ላይ አስገብኝ እያለ ቤተሰብ፣ ፍላወር እንኳን የለውም ምስኪን በጣም ምስኪን ነው። ከፈጣሪ ጽድቅ ታገኛለሽ፣ ትባረክ ያለሽን ሜልክሽን። በእውነት እንደዚህ የተቸገሩ ሰዎችን መርዳት እንደ እርዳታ ቁጣ በቃ ዘካርያስ በአማርኛ ነው ፋሚሊ የእውነት እንደዚህ እውነቱን ተናግሮ አያችሁ። እውነቱን ስትናገሩ ፈጣሪ ደግሞ እንደ መልአክ ከዛ ችግር የሚያወጣችሁ ሰው ያመጣላቸዋል። እሱ መዋሸት ይችል ነበር፣ ማስመሰል ይችል ነበር፣ ግን አላስመሰልም አልዋሸም። ይኸው ኢንቫይት ተደርጓል። እውነተኛ ነገር ነው መጥቶ የተናገረው። ፈጣሪ ደግሞ እውነት በመናገሩ ይኸው ላከለት መልአክ። የሰው ደስታኔ በጣም ያስደስተኛል ቤተሰብ በቀደም ሶፊያ ሶፊያን ለደረጃ ሳገኝለት በጣም ነው የተደሰትኩት። ዘካሪያስ እንኳን ደስ አለህ። ከወንድሜ ያስተጋባል። ኔትወርክ ያው እግዚአብሔር ይመስገን ነው የምለው። እንግዲህ የመጀመሪያው እግዚአብሔር ይመስገን ፈጣሪ ማለት ነው፣ እውነቱን ስለተናገርክ ስላላስመሰልክ። ኔትወርክ ትንሽ ያስቸግራል ይመስለኛል። ዘካሪያስ ልንገርክ ፈጣሪ እውነቱን ስለተናገረ ማለት ፈጣሪ ሁሉንም ስለሚያስጀምር ያው እግዚአብሔር ይመስገን እላለሁ። ካንደሳለ ደስ ብሎ ላስመስል ብለው አልችልም። ምክንያቱም ያለፍሽበት መንገድ በጣም ብዙ ነው እና ላስመስል ብትይም ልታስመስይ አልችልም። በጣም ብዙ ፈታኝ ነገሮችን አሉ። አንዴ ፖላንድን ያለችው እህታችን አንተን ካለህበት ችግር ልታወጣ ፈጣሪ የላካት መልአክ ናት። ዱባይ ናት። እንግዲህ ያው ማለት ሁላችንም እዚህ እቺን ዓለም ወይም እቺን ሕይወት ጥለናት ስለምናልፍ ግን ለእሷ ደግሞ ይዘናል። አረ አይደለሁም፣ ነበርኩኝ እንጂ አይደለሁም። ሀቡዬ ዱባይ ነበረች። አሁን ወደ ፖላንድ ሄዳለች። ነበርኩኝ፣ የዛሬ 3 አመት ነበርኩኝ የዛሬ ሶስት አመት ዱባይ ነበረች። አሁን ላይ ፖላንድ ናት። የምንሆናችሁ ነው፣ አትመቀኙ እንጂ። እሺ ወንድሜ ሆላንድ ያለችው ሆላንድ ውስጥ ከሆላንድ ያለ አደለ ስም ዝርዝር ስትጠራ ቅድም የሀገር ስሞች ስትጠራ ሆላንድ ጠቅሰሃል አደል? ስልሳ ሰባት ሰው ችግር የለውም ብቻ፣ ዋና እንዳልኩሽ በመግባባት በመነጋገር ነገሮችን ማስተካከል ስለሚቻል ሆላንድ ሆላንድ ሆላንድ ፖላንድ ብለሃል ቅድም። ወይ ፖላንድ ከመጨረሻው ሁለተኛ ነበር። ፖላንድ ያልኩሽ ከስዊዘርላንድ ቀጥሎ ማለት ነው። ጽፌ እንኳን አደለም። አይ ስራ እየሰራውም ስለሆነ ጽፌ እንኳን አደለም። በእርግጥ ግን አስታውሳቸዋለሁ። ለአስታውስልሽ ከን ከመጀመሪያዎቹ ለምሳሌ አውሮፓ፣ እስራኤል፣ አሜሪካ፣ ካናዳ፣ ጣሊያን፣ ጀርመን፣ ፈረንሳይ፣ ኢንግላንድ፣ ፖላንድ እና ስዊዘርላንድ ነበር ያልኩሽ እና አስታውሳለሁ በዛ ነው። በጣም ጥሩ። ያው ማለት እንኳን ደስ አለን። ፎሎ አድርጋት ቤዛን። ሰማያዊ የለበሰችው ናት፣ ልታድንክ የመጣችው መልአክ። ፎሎ አድርጋት ቤዛን። ፎሎ አድርጋት። አዎ ቤዛ፣ አንቺን ፎሎ አድርጊው። ዘካሪያስ ቤዛ አንቺን ፎሎ። ኦኬ፣ እሺ፣ አዎ። ከዛ ትጻጻፋላችሁ በውስጥ፣ ከዛ ትጻጻፋላችሁ። ለሰርግ ስትደርሱ እኔ ያለው ስፖንሰር አለኝ። የሆቴል ባለቤቶች፣ የሬስቶራንት ባለቤቶች በየአገሩ ቃል ገብተውልኛል፣ ሰርግ እኔ ቤት ለሚጋቡ ሰዎች ሰርጋቸውን ስፖንሰር እንደሚሆኑ። ይሄን ቃሌን ካላከበርኩ ይኸው ላይቭ ሪከርዱን አስቀምጣችሁ እኔን መጠየቅ ትችላላችሁ። እሺ፣ እሺ። አቡይሽ፣ ፈጣሪ ያሳምረው ያሳካውስ ከመጣበተው ፍቅራችሁ ይስመር። አሜን አሜን። በጣም እናመሰግናለን። ግን ያው ፎሎ እያረገልኝ አይደለም። እኔ ለምን? እሷ ፎሎ አርጋሃለች። እስኪ ትጽፍልሃለች። አንተ ኔትወርክህ እኮ ነው ችግሩ። ያው ዲም ነው። ፎሎ እሷ አርጋሃለች፣ ቤዛ ትጽፍላለች። ሌሎች ሰዎች መጥተው በውስጥ ቢጽፉልህ እንዳትሰማቸው። አንተ ከዚህ በኋላ የቤዛ ነክ አልፈልግም በል በቃ፣ አግኝቻለሁ በል እሺ። ኔትወርኩ በጣም አስቸጋሪ ነው። የሆነ እየተንቀሳቀስኩ እንኳን ላወራሽ ሞክሬ ነበር። መጀመሪያ አካባቢ በጣም አስቸጋሪ ነው። ወረደ ዘካሪያስ፣ ሌሎች ሴቶች መጥቶ በውስጥ ቢያወሩክ ሊያበላሹ ብካውቀው ቢያወሩክ እንዳትሰማቸው እኔ በቃ ሚስት ተገኝቶልኛል፣ አመሰግናለሁ አልፈልግም በላቸው። እሺ ቤዛ አንቺም አውቀው የዘካርያስን እድል ለመውሰድ ታውቂያለሽ። ሀበሻ ምቀኛ ነው፣ መጥተው ሊያወሩሽ ይችላሉ። በቃ እኔ ዘካርያስ ይበቃኛል፣ አመሰግናለሁ በያቸው። ፕሊስ እንዳትሰሚያቸው እሺ። እናመሰግናለን። ይናት ክበሪ። ከፈጣሪ ጽድቁን ታገኘዋለሽ፣ ይህንን ወንድማችንን በመርዳትሽ፣ ለሱ በመድረስሽ። መስዬ ዋዩ ሪሙቨር እያመሰገንኳት ነበር፣ አልጨረስኩም ነበር እሺ ለተረኛ አሁን ከባዱ ለዘካርያስ ነበረ ለዘካርያስ አግኝተናል ተመስገን አሁን ወደ ኤልያስ እንሄዳለን ኤልያስ ግን እኮ ሌዲስ ፈርስት የሰላምን ላንብብላችሁ የሰላም የሰላም መስፈርት ሂዊ መጀመሪያ ሰላም ከዛ ሂዊ አነብላችኋለሁ የሰላም መስፈርት እድሜው ከሰላሳ እስከ ሰላሳ አምስት የሆነ መካከለኛ ቁመት ያለው የግል ስራ የሚሰራ ተቀጣሪ ያልሆነ አውሮፓ የሚኖር ጸይም የሆነ ፕሮቴስታንት እምነት ተከታይ የሆነ ባል ነው የምትፈልገው። እባክህ ይህንን የምታሟላ ወንድ ካለክ እኔ በል እኔ በል ሞዲሬተሮች ይስቡሃል። እሺ የሂዊ ሂዊ ቀዩ የእሷ መስፈርቷ እድሜው ከሰላሳ እስከ አርባ የሆነ ከአርባ እንዳይበልጥ ቁመቱ ከሜትር ከሰማኒያ እንዳያልፍ ሜትር ከሰማኒያ ድረስ የሆነ ስራ ያለው አሜሪካን ሀገር የሚኖር ጸይም ኦርቶዶክስ እምነት ተከታይ የሆነ የማይጨቃጨቅ አግብቶ የፈታም ቢሆን ልጆችን ቢኖሩት እኔ ችግር የለብኝም ብላለች። ይዊ ኦኬ። ሶ የኤልያስ መስፈርት ሌዲስ ፈርስት ብዬ ነው የኑሮ ሶሪ፣ ከዛን ኤልያስ መጨረሻ ወንድ ስለሆነ ሴት ሌዲስ ኦልዌይስ ፈርስት። እሺ የኑሮ መስፈርት ኑሮ እድሜው ከ32 እስከ 36 የሆነ አውሮፓ ሀገር የሚኖር በአውሮፓ እና በአሜሪካ ተለክፈዋል። ኢትዮጵያ ያሉትን ማን ያግባቸው? ይኸው ኤልያስ ኢትዮጵያ ነው የሚኖረው። እሺ እድሜው የኑሮን ነው ማነባ። አሁን እድሜው ከ32 እስከ 36 የሆነ አውሮፓ ሀገር የሚኖር የግል ስራ የሚሰራ ቁመቱ ሜትር ከሰማንያ ያላለፈ ፕሮቴስታንት እምነት ተከታይ የሆነ ፀይም ያገባ አግብቶ የፈታ ቢሆን ችግር የለብኝም ግን ልጅ እንዳይኖረው ብላለች ይሄ የኑሮ መስፈርት ነው እናመሰግናለን የኤልያስ መስፈርት እድሜዋ ከ25 እስከ 30 የሆነ ሙስሊም የሆነች ሀገር ቤት ውስጥ የምትኖር ጸባይ ያላት መልክ አላለም ቁመት አላለም ሙያ አላለም ምንም አላለም ሴት ሆና እድሜዋ 25 እስከ 30 ኢትዮጵያ ውስጥ የምትኖር